እስር ቤት የተናገርኩትን በማድረግ ነው። በለቃትም መግደል አይቀርም። ስለዚህ እድል ይህን እሞክራለሁ። በራስሽ ላይ ጨመርሻል። ያው የፈለከውን ማድረግ ነው። ለምንድን ነው ለመግደል ሳይዘጋጅ ይመጣል? መድቪል ስለወንድሙ አዲስ መረጃ ማግኘት ባይችልም ፍለጋውን ግን አጠናክሮ ቀጥሏል። ዛሬ ላይ ዝና ሊዘምት ቢፈልግም በመጀመሪያ ግን ማድረግ ያለባቸው አንዳንድ ጉዳዮች ስለነበሩ እናን ከማገት ይልቅ የፍራታን ቀድሞ መያዝ ለነሱ ለስራቸው አዋጭ እንደሆነም ከሞጊዜ ጋር ተመካክረዋል። በስከ መጨረሻም ወደ ውጭ በመውጣትም እነዚህ ሁኔታዎችን እያመቻቹ ሳለ ኤፍራታ ድንገት በዛ በኩል ተከስታለች። ይሁ ኤፍራታን ያዛት እያለም እያሯሯጧት ነበረ። ኤፍራታ በእርግጥ ከኋላዋ የተከተሏት እንደሆነ የምታውቀው ነገር ባይኖራትም እርሱ ግን ኤፍራታን በቁጥጥራቸው ስር ለማዋልም አንድ እርምጃ እየተራመዱ ነው። ማህሌትም ምሳሌን አግታ ለመደራደር ሙከራ ብታደርግም ይህ ሙከራዋ ግን ከሽፎባታል። ይባስ ብሎ በእሷ ላይ ሽጉጥ እንዲመዝና መጨረሻውን ምዕራፍ ሊያከናውኑ እንደሚችልም መሀሌት ላይ ብዝቶባታል። መሀሌት አማራጭ የላትም እና የያዘቻትን ምሳሌን ለመልቀቅም ተገዳለች። ሰላም ጤና ይስጥልን፣ ውድቻና ላይ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ዛያልኩ የምሳሌ ድራማ ክፍል ሰማኒያ ምን አዳዲስ ትዕይንቶችስ ተመለከትን? አብረን የምንከታተል ይሆናል እንግዲህ በባለፈው ክፍል መሀሌት በታገተችበት ምሳሌን ግጥም አድርጋ ይዛታለች። እርግጥም ከዚህ በፊት ምሳሌን መግደል ለሷ ጥሩና አዋጭ ነገር እንደሆነ ራሷን አሳምናለች። ማለትም ከዛ ቤት እስከ ኖረችበት ሰዓት ምሳሌን አንድ ነገር ለማድረግ እያላደረገችው ጥረት የለም። መድኃኒት እስከ መቀያየር፣ ግብ እስከ መመረዝ፣ ብቻ ብዙ ነገር አድርጋታለች። ሆነው ይህንን አድርጋ ልሳካላት ያለችው ማህሌት እስከ መጨረሻም ከቤት ወጥታ ምሳሌን የመግደሉ ነገር ተስፋ ቆርጣለች። ሕክምና መስተጓጎልም ምሳሌ ሙታ መቃብሯ ላይ ቆሟል ለመጨፈርም ቋምጣ ነበረ። ይህም ሳይሳካላት ቀርቶ ብሩኬ የውጭ አገር ጉዞን አከናውኖ መመለስ ችሏል። ከዚህ በኋላ ስለምሳሌ መሞት ምንም የማይታሰብ ነገር ነው በማለት ተስፋ የቆረጠችበት ሰዓት ነበረ። ከዝና ጋራ መገናኘቷ ግን አዲስ ምዕራፍ የተከፈተላት መስሎ ታይቷታል። ማለትም ምሳሌን መግደል የቤት ወራሽ ያደርግሻል የሚል ሞኝ ምክር መክሯት ስለነበረ አሁን ላይ በታገተችበት ምሳሌን ማገት የፈለገችው ዋነኛ ምክንያቷም ይሄ ነበር። ሆኖም ቅድስት ደርሳ ምሳሌን ባታተርፋት ኖሮ በእርግጥም ማህሌት እንዳያያዟ በጣም በጭካኔ የተሞላበት ነበር። ሆኖም ቅድስት ባክሽን ለቀቂ እያለች ልትማጽናት ብትሞክርም፣ ወይዘሮ ማሌት ግን አለቅሽን በማለት ግጥም አድርጋም ይዛታለች። ታዲያ በእስከ መጨረሻም ከአንድ ክፍል ዞር ብላም ለመድበል ስልክ በመደወል ወደውን መድብል እንዲደርስ እና ከያዘችበት እንድትለቅም ለማድረግ ጥረት አድርጋለች። ነይ የታሰርኩትን ፍችልኝ፣ ካለበለዛ ምሳሌን እዚሁ ገላታለሁ እያለችም በምሳሌ ህይወት መደራደር ጀምራለች። ቅድስትን ምግሯን የምትፈታላት መስላ በዘዴ ሰዓታትን እየገደለች ነው። ሆኖም በዚህ ሁኔታ መድብል ወደዛ ቤት ተከዝቷል። አይ ማህሌት ልቀቂያትን የምልሽ በማለትም የያዘውን ሽጉጥ ላይዋ ላይ ሊደቅ ነው ፈልጓል። ደክኖ እኔ ላይ አይተኩስብኝም በሚል ስሜት ይመስላል። ማህሌት በፍጹም አለቃትም። ከዚህ በኋላ እስከ ሞት ህቅታ ድረስ መደራደር ግድ ነው በማለት ጦርነቱን ጀምረዋለች። ሆኖም መድብል ቆርጦ እንደተነሳ ና በማህሌት ላይ ሊተኩሰው እንደሚችል ያረጋግጥላታል። አንድ፣ ሁለት፣ ሶስት እያለ ቆጠራውን ቀጥሏል። ማህሌትም የመጨረሻው ምዕራፍ ምላጭን ከመሳቡ በፊት የግድ ምሳሌን መልቀቅ ስለነበረባትም ግጥም አድርጋ የያዘቻትን ምሳሌ በመወርወርም ከቅድስት ጋር ታላት ትማገብታለች። ቅድስት ቅድስትም የአደራ ልጇን ምሳሌን እንቅ አድርጋ ሳመቻት፣ አቀፈቻት። መድብልም ይህንን ስራ ከሰራች በኋላ ማህሌትን እንደውም እኮ እስከ ሶስት ድረስ ቆጥሬ ባትለቂያት ኖሮ ይፈርድብሽ ነበር። የዚህ ቤት አስክሬንሽ ከመውጣት በፊት ይህንን ማድረግሽ ጥሩ ነገር ነው። ለማንኛውም አሁን ወደ መገቻ ቦታ መሄድ ይኖርብሻል፣ በማለትም በረችበት በእስር እንድትቆይም ያደርጋታል። አሁን ላይ ወይዘሮ ማህሌት እንደ በፊቱ አደባክሽ ቅድስት ድረሽ የምትልበት በምን ወራሏ ብቻ ተስፋ የቆረጠችም ትመስላለች። ኤፍራታ በድንገት የወጣችው ማህሌት ስለቀረችባት ትጨናንቃለች። ስልክ በመደወል መድበል የት ይሆን ያለችው ማህሌት እኔ እናንተ ከተነጋገርንበት ሰዓት ጀምሮ አሁን እኮ ማህሌትን አይቻት አላውቀም፣ ወደ ቤትም አልተመለሰችም፣ ምን ገጥማት ይሆን እያለችም ጠይቀዋለች። ድብልም ምንም የማውቀው ነገር እንደሌለና ምን አጋጥማት ይሆን እያለ በቁጥጥሩ ስር ከዋላት በኋላ እርሱም ፈላጊ ሆኖ ተከስቷል። ከዚህ ቀጥሎ ምን ማድረግ እንዳለባቸው ሞገሴን አግኝቶ አንዳንድ ነገሮች ማውራት ይጀምራሉ። ሆኖም አሁን ላይ አብረው ተባብረው ጠላታቸውን ድል ማድረግ እንዳለባቸው ይመካከራሉ። በእርግጥ ዝናን ለመያዝ ነገሮቹ ቀላል እንዳልሆኑም አስቦበታል። ማለትም ቀድመ ወደ እርምጃ ከመሄዳቸው በፊት ዝናን ለማጥቃት ምን ማድረግ እንዳለባቸው ይመካከራሉ። ያ ምክክራቸውም ኤፍራታን በመያዝ እንደሆነም ተስማምተዋል። እርግጥ የኤፍራታ መያዝ በዝና ምን አይነት ለውጥ ያመጠ ይሆን የሚለውን ነገርም ተመካክረውበታል። ማለትም ማህሌትን በማለት አስሬ ከኤፍራታ ጋር ይደውላል። በዚህን ጊዜ ወደ እሷ ስልክ ሲደውል እኛ ዝናን መያዝ እንችላለን የሚልም አማራጭ አላቸው። በዚህ ምክክራቸው መሰረትም እርስ በርሳቸው መጠባበቅ እንዳለባቸውም ይነጋገራሉ። አምባገነን የሆነው ዝናም ኤፍራታን እኔ ጋር ድረስ ትመጫለች እንገናኛለን በማለት በባለፈው ክፍል እንደፎከረባት ባት ሁላችንም የምናስታውሰው ነገር ነው። በእርግጥ ኤፍራታ ፍርሃት ስላለባት እሱ ጋር መገናኘት ፍላጎት ባይኖራትም ነገር ግን እኔ ጋር እንገናኛለን ምን አደርግሻለሁኝ፣ አይደለውም፣ አልነክስሽም። ለማንኛውም እንድትመጭ ግን ግዴታ አለብሽ በማለት አስገድዷት ስለነበረ ቀጥታ ወደ ዝና ማምርታለች። ዝና አሁን ወደ ነብሩ ቤት መሄድ እንዳለባትና ከዛ ቤት ምን ምን አይነት ነገሮች እየተከናወኑ እንደሆነም አይታ እንድትነግረው ይልካታል። ምናልባት መሀል የተናግተዋት ከሆነም ይህንን ነገር ትመለከቻለሽ የሚል ሀሳብ ስለነበረውም ጭምር ነው። ኤፍራታ ምንም እንኳን ወደ ነቡርኪ ቤት የመሄድ ፍላጎት ባይኖራትም እርሱ ግን እንድትሄድ ግዴታ ጥሎባታል። ማለትም ካልድ ሽወዩልሽ ገድልሻለው እያለ እንደተለመደው እየዛተባት ነው። አሁን ኤፍራታ ምንም አይነት አማራጭ ስለሌላት ጉዞዋን ትቀጥላለች። በሌላ በኩል ማለትም እዛው እስር ቤት እንደሆነችና ድርባት እዛው ክፍል ምግብ እየተወሰደላትም እንድትመገብ ተደርጋለች። ምሳሌ እንደዛ እንዳላሰቃይቻትና ብዙ ፈተና እንዳላሳይቻት ሁሉ አሁን ላይ ግን ጨው የበዛበት እንዳትበላ በማለትም ለእርሷ እየተጠነቀቀችላት ነው። ቅድስት የምሳሌ ንግግር ሳያስገርማት አልቀረም። እንዴት ያን ያህል እንደ በደለችሽ ታውቂያለሽ አይደለ? ዛሬ ላይ ልትራሪላቻልሽ እያለችም ንግግሯ አተገርማማ አንድ አንድ ጥያቄዎች እየጠየቀቻት ነበረ። ሆኖም ብሩኬ ከዚህ በፊት ልጁን ሲያሳድግ ምን አይነት ስነ ስርዓትና ስነ ምግባር እንዲኖራት በጥሩ ሁኔታ ቀርጿት ስለነበረም የበደሉህን አንተ ይቅርታ አድርግላቸው የሚል መጽሐፍ ቅዱስ ያነበበውን ታሪክ እንደተተገብርለት አድርጓታል። ምሳሌ ይህንን ለቅድስት ስትነግራት ነው። ቅድስት ከአቅሟ በላይ የሆነችባት ምሳሌ አስተሳሰብ ዳጣዋም። አሁን ማለት በቁጥጥራቸው ስር ውላ እንደ ተለመደው ቦክስና እርግጫ እንድታደርስባትም ይልካ ነበረ። ቅድስት ግን በፍጹም ይህ ሊሆን አይችልም። ዞሮ ዞሮ ግን በስቃይ ውስጥ መኖር ራሱ ይህ ትልቅ ቅጣት ነው። ማህሌት ባያድላት ነው እንጂ ከዚህ ሰላም ከሆነ ቤት በሰላም መኖር ትችል ነበር። ቅጣቷ አሁንም እዚህ አዙሮ እስር ቤት እንድትኖርም አድርጓታል። እያለችም እየተገረመች ነው። እንግዲህ መድበር በጣም በማህሌት ላይ ጨከነባት ይመስላል። በተለይ በምሳሌ ላይ የወሰደችው ውሳኔ በማህሌት ላይ እንዲጨክንባትና ለተራዘመ ሰዓታት እዛ ቦታ እንድታሳልፍ አስገድዷታል። ወንድሜ አንድ ነገር የሆነና ከራስሽ አልወርድም በማለት እንግዲህ ዝቶባት እንደነበረ ሁላችንም የምናስታውሰው ነገር ነው። ቀጣይስ ማሌትን በቀላሉ እንዴት ሊለቃት ይችላል? ብሩኬ ከዛ ቤት በሰላም እስካልተመለሰ ድረስ ምናልባትም ብሩኬ መጥፋት በስተጀርባ አሁንም የዝናና የማሌት እጅ አለበት በሚል ስሜትም እዚያ ክፍል ተዘግታ መቆየት እንዳለባትም ግዴታ የወረደባት ይመስላል። ሌላው እንግዲህ በስከ መጨረሻም የተስማሙት ዝናን መጀመሪያ ቢይዙት ነገሮች እንደሚበላሽባቸው ራሳቸውን ያሳመኑት ሞገሴና መድብል ለነብሩኬ ቤት እያመራቸው ወደ ነበረችው ኤፍራታ ከጀርባዋ ተከትለውም ድንገት ሊያጠቋት ይችላሉ። ወይም ይዘው አሁንም መረጃዎችን እንድትናገር ያስለፈልፏት ይሆናል። ቀጥታ ከዝና የሚደወለውን ስልክ እነሱም የሚያነሱት ይሆናል። ታዲያ የመጀመሪያው ጦርነት ሊሆን የሚችለው ከመድብል ጋራ በስልክ የሚነጋገሩ ይሆናሉ። ቀጥሎ አያወንዱ እስኪ ትነካኝና ፊት ለፊት እንገናኝ ብሎ ዘራፍ ካለ አቶ አበበ ደምሳ ልጅ ምናልባትም ፊት ለፊት የሚፋጠጡ ይሆናሉ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ የምሳሌ ድራማ ክፍል ሰማንያ አንድን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ ባይ ባይ።